የኢትዮጵያ ትንሣኤ የሚባል ነገር እውነት ነው ወይ? እሱ ነገር እሱ ትንቢት ንጉስ ቴዎድሮስ ይመጣል የሚባለው እውነት ነው ወይ? አንቺ ምንት ያለሽ በግልሽ? በትንቢት የሚባሉትን ነገሮች እናቃለን። ገድለ ፊጦር ላይ እንደዚህ ተጽፈዋል፣ ራእየ ሲኖዳ እንደዚህ ይላል፣ ራእየ ሳቤላ እንደዚህ ይላል፣ ማቴዎስ 24 አንድምታ እንዲ ይላል እየተባለ ብዙ ነገር ሰምተናል ግን አንቺ ደግሞ ስለ ኢትዮጵያ ትንሣኤ ስለ ዩቶፒያኒዝም ስለዚህ ስለዛ አወራለውት ያለሽ ምንድነው፣ በውስጥሽ እርግጠኛ የሚያደርግሽ ነገር ምንድነው፣ የሚያሳምንሽ እውነት የኢትዮጵያ ትንሣኤ የሚባል ነገር እንዳለ የሚል ጥያቄ የሚጠይቁኝ ብዙዎች አሉ። አንዳንዶች እንደውም በደንብ ሪሰርች አድርገሽው ለይህን ነገር ለምን ዶኪሜንተሪ አትሰሪበት የሚሉኝም አሉ። እና እኔ እስካሁን ከተነገሩት ነገሮች የተለየ ልጨምርላችሁ የምችለው ነገር እንደ እውነቱ ከሆነ በትንቢት ደረጃ የለም። ነገር ግን ትንቢቱን ተከትለው የሄዱ ብዙ ክስተቶችን ዩቶፒያኒዝም በሚለው እንቅስቃሴ ውስጥ እራሱ እንዴት ማየት እንደምትችሉ እሱን ሳሳያችሁ ኖር ያለሁኝ እሷን ነው። እንግዲህ ዛሬ ባጭሩ ለእኔ በግሌ ምንድነው የሚያሳምነኝ የሚለውን በእርግጥ ማንም ሰው ከእግዚአብሔር ውጭ እርግጠኛ ሆኖ እንደዚህ ይከሰታል እንዲህ ይሆናል ነገ የሚባል እርግጠኝነት ደረጃ ላይ ሊደርስ አይችልም፣ ፍጡር የተባለ በሙሉ እምነት ብቻ ነው የሚኖረን፣ ተስፋ ብቻ ነው የሚኖረን። ከዛ ውጭ ደግሞ በጸሎት መለመን እንችላለን። እኔ አንድ የሚያሳምነኝ ነገር ብዙዎች ይጸልያሉ። በጎውን ዘመን አሳየን እባክህን፣ ክፉን ነገር አሳልፍልን፣ እንዲህ አይነት ነገር መስማት ሰለቸን፣ እንዲህ አይነት ሰቆቃ ማየት ሰለቸን፣ ደግ ዘመን አምጣልን፣ በጎውን ዘመን በጎ ንጉስ አስነሳልን። እንደውም አንድ በገዳም ያሉ እናት ምን ሲጸልዩ ሰምቻለሁ መሰላችሁ? የሃይማኖት መንግስት አምጣልን ብለው ሲጸልዩ ቀጥታ፣ እንደዚህ ብለው የሚጸልዩም አሉ። ምን ማለት ነው የሃይማኖት መንግስት ከተባለ እንደው ሴኩላር የሆነው መንግስት ይወገድልን የሚል አይነት ነገር ብቻ አይደለም። በዛ አይነት ቺፕ ምድራዊ አስተሳሰብ አይደለም የሚያዩት። አንተ የቀባኸው ያንተን በጎ ፈቃድ የሚያስፈጽም ስርዓተ መንግስት አምጣልን እንደማለት ነው። እና ጸሎታቸው ይሰማል ብዬ ነው የማስበው። የማንኛውንም ፍጡር ጩኸት ፈጣሪ ይሰማል፣ ሰምቶ ደግሞ ይመልሳል። የሚመልስበት ጊዜ ይኖራል። ስለዚህ ትንቢት ኖረም አልኖረም ከለመን ነው ይመጣል። ጸሎት ሰሚ አምላክ ነው ያለን። እናም እንኳንስ እንግዲህ እኛ ቀርቶ አውሮፓውያንም ሬኔሳንስ አይተዋል። በእግዚአብሔር የመጣን በሉት በራሳቸው ጉልበት ያመጡትን በሉት በሰይጣን ኃይል ያመጡትን በሉት የወደቁት መላእክት ጥበብ ገልጸው የሰጧቸውን በሉት ብቻ የራሳቸውን ሬኔሳንስ የራሳቸውን ሪፎርሜሽን አካሂደዋል። ለእነሱ እግዚአብሔር ከፈቀደላቸው ለእኛም የማይፈቅድበት ምንም ምክንያት የለም። አንዳንድ ጊዜ የምሰማው ወይም የማየው አባባል አለ ሲጻፍ በኮሜንትም ላይ ሰው ተዘቅዝቆ የሚሰቀልበት ሀገር፣ ሰነፍ የበዛበት ሀገር፣ እንደዚህ የሆነ ሀገር፣ እንደዛ የሆነ ሀገር፣ ጨካኞች፣ ምንኛ ትንሣኤ የሚባል ነገር ደግሞ ለእኛ ይመጣል። ለምን አይመጣም? እኛ ሀገር ያልሰማናቸው ቢያንስ እንግዲህ ተደርገው ሊሆን ይችላል። ቢያንስ ያልሰማናቸው አውሮፓ በጣም ይደረጉ የነበሩ መዓት የጭካኔ ነገሮች ነበሩ። መዓት መዓት እኔ ገልጾ ለመናገር ራሱ የሚቀፉኝ ሳስባቸው ገና የሚዘገኑ በንባብ የማውቃቸው በጨለማው ዘመን ይደረጉ የነበሩ ከኛም የበለጠ የወረደ አረመንያዊ ደረጃ ላይ ደርሰው ይኖሩ የነበረባቸው ዘመናት ነበሩ፣ አውሮፓውያን ከዛ ውስጥ እነሱ ከወጡ፣ እኛ እንግዲህ ለእግዚአብሔር የእንጀራ ልጆቹ ነን ብዬ አላስብምና የማይሆንበት ምንም ምክንያት የለም። ሲጀምር ከትንሳኤ ውጭ ሌላ ስራ የለንም ማለት አንድ ሰው ራሱን በንስሐ ማስተካከል፣ የራሱን ኑሮ ማስተካከል፣ በዙሪያ ያለውን ነገር ማስተካከል፣ በሙያው ችግር መፍታት ይሄ እኮ በሙሉ በውስጣችን የትንሣኤ ኤቶው ወይንም ምንድን ነው የሚባለው ኢምፐልስን በፍላጎት የሆነ ፍላጎት ስላለ ነው። ነገሮችን ማስተካከል የተሻለ ነገር ለማየት የመፈለግ ዝንባሌ ስላለን ናችራሊ ሰዎች የትንሣኤን ህይወት ለመኖር ይፈልጋሉ፣ በተፈጥሯዊ ባህሪያቸውም ጭምር ክርስቲያን ስለሆኑ ብቻም አይደለም። ስለዚህ ሲጀምር ከትንሣኤም ውጭ ስራ የለንም። ይሄ እንግዲህ እንደው እንደ መግቢያ ያህል ካልኩት በኋላ ግን እንደው በጣም ውስጤ ገብቶ እውነትም ይሄ የኢትዮጵያ ትንሣኤ የሚባለው ነገር እውነት ሳይሆን አይቀርም እኔ እያሳመነኝ መጥቷል እንድል ያደረገኝን ሁለት ምክንያቶች ነው ገልጽላችሁ፣ ለዛሬ ሌላ ሶስተኛውን ግን በጥያቄ መልክ ለእናንተ አስቀምጬላችሁ ነው የምዘጋው። እና እነዛን ሁለት ምክንያቶች ልግለጽላችሁ። አንደኛው እኔን ያሳመነኝ ነገር ምንድን ነው? በዚሁ ቻነሉ ላይ የምገልጽላችሁ በመጽሐፍ የምጠቅስላችሁ ዩቶፒያኒዝም የተባለው እንቅስቃሴ ነው። ግሎባል እንቅስቃሴ ነው። በተለይ የአውሮፓን ሬኔሳንስ ፊውል ያደረገ ወይንም ነዳጅ የሰጠ እንቅስቃሴ ነው። ከኢትዮጵያ ጋር ከፕሬስተር ጃን ወይም የቄሱ ዮሐንስ ሀገር ተብሎ ከመጠራቷ ጋር ከኢትዮጵያውያን ነገስታት ጋር በተለይ ከዛጉዌ ነገስታት ጋር ከነሱም በኋላ ከአፄ ሰይፈ አርእድ እና አፄ አምደ ጽዮን እና አፄ ዘራ ያቆብ እና አፄ ገላውዲዮስ እና አፄ ልብነ ድንግል ከእነሱም ቀጥሎ ያሉትን እስከ ቅርብ ጊዜ ድረስ ፕሬስተር ጃን ወይንም ቄሱ ዮሐንስ ተብሎ የሚጠሩ የኢትዮጵያውያን ነገስታትን የነሱ ሀገር ብለው ኢትዮጵያን በሚጠቅሱበት በዚያ የጂኦግራፊካል ኤክስፕሎረርስ ዘመን የአሳሾች ዘመን ስለ ኢትዮጵያ ክርስቲያናዊ ስርዓት የጻፏቸው ነገሮች ለ500 ዓመት ሲጠኑ የነበሩ ነገሮች ለእኔ አንድ አሳማኝ ነገር ሆኖልኛል። ለምን መሰላችሁ? እንደማንኛውም ማንኛውም ሰው እኔ ድሮ ልጅ እያለሁኝ ትንቢት ሲነገር እሰማለሁ። ቴዎድሮስ የሚባል ንጉስ ይነሳል። አርባ ዓመት ኢትዮጵያን በፍቅር በሰላም ያስተዳድራል በሱ ዘመን እንኳንስ የሰው የእንጨት ጠማማ አይኖርም። የአንድ በሬሸት የአንድ ላሞተት ብዙ ሰው ያጠግባል። ወዘ ይህንም ተሰማው ኖር ያለሁኝ ግን በቃ የሆነ ዘመን ይመጣል የሚለውን ነው እንጂ በጣም ግሎባል ኢምፓክት ያለው በተለይ ከ16ኛ መቶ ክፍለ ዘመን ጀምሮ ለአለም ለውጥ ምክንያት የሆነ ትንቢት መሆኑን አላውቅም ነበር። ይህንን ዩቶፒያን ስታዲስ የሚለውን ነገር የፒኤችዲ ተማሪ ሆኜ ይሄ ዘርፍ እንዳለ እስካውቅ ድረስ ይሄንን ዘርፍ እንግዲህ እነሱ ያውቁታል። እኛ ግን ዩኒቨርሲቲ ውስጥ አንማረው፣ ማንም የሚጠቅስልንም የለም። ዩቶፒያ የሚለው ቃል ራሱ እኔ ሰምቼው አውቃለሁ ዩኒቨርሲቲ ውስጥ እያለሁ፣ እኔ ኢትዮጵያ ውስጥ ሰምቼው አላውቅም። እንኳን ኢትዮጵያ ውስጥ ምዕራባውያን ጋር ራሱ ስለ ዩቶፒያን ስተዲስ ማንም የሚያነሳ የለም። ሜንስትሪም አካዳሚክ ዘርፎች ውስጥ የለም። ለተወሰኑት ነው ሪዘርቭድ የሆነው። ቀርቷል ማለት አይደለም ግን ለተወሰኑት ፎርም እና ፓርቲኪለርስ የሚሉት ነገር አላቸው። እነሱ ፎርም ማለት የነገሮችን ቅርጽ አካሄዳቸውን፣ ይሄ በርድስ አይ ቪው ላላቸው ብቻ ለመሪነት ወይንም ለኃላፊነት ለታጩ ብቻ ሪዘርቭድ የሆነ የእውቀት ዘርፍ አለ። ለሌላው ለኛ ደግሞ የተቀመጠ አለ ፓርቲኪለርስ። እነሱ ደግሞ በስፔሻላይዜሽን ተከፋፍሎ ይችን ትንሽ ይችን ትንሽ ከዝች ከዛች ተብሎ የሚሰጠንና የታዘዝነውን የምንሰራበት ኢምፕሎይ ብቻ የምንሆንበት ተቀጣሪ ብቻ የምንሆንበት እውቀት ማለት ነው። ይሄ ፎርም የሚባለው እውቀት ውስጥ ነው ያለው ስለ ዩቶፒያኒዝም ለእኛ ለጭቁኑ የዓለም ሕዝብ አይደለም ይሄ እውቀት ሪዘርቭድ የሆነው ወጥቷል። ከሜንስትሪም ካሪኩለም ውስጥ በምዕራባውያኑ በእኛም ማለት ነው እኛ ጋር እንዲያውም ጭራሽም አልነበረም። ይሄንን ታዲያ በተረዳሁበት ጊዜ ኦኬ የእነሱን ሬኔሳንስ ከኢትዮጵያ ክርስቲያናዊ ስርዓት የወሰዷቸው የተማሯቸው ከኢትዮጵያ ብቻ አይደለም፣ በእርግጥ ከማንኛውም መንግስት ስርዓት ተምረዋል፣ ግን በጣም ኢንስፓየር የሚያደርጋቸው የኢትዮጵያው ነው። ለምንድን ነው የኢትዮጵያው በጣም ኢንስፓየር የሚያደርጋቸው የሚል ጥያቄ የሚያስነሳል። እንደው በጣም ግሎሪየስ፣ ስፕሌንዲድ ምናምን እንደው የተለየ ፎቅና ምናምን መርከብና ወርቅ ምናምን ስላዩ ነው ወይስ ሌላ ጉዳይ አለ ሲባል ፊውቸር ጭምር ከኢትዮጵያ ጋር እንደሚገናኝ ስለሚያውቁ ነው። ለዚያ ነው እዚህ ጋር ነው ቁልፍ ያለው ማለት ነው። የሞር ዩቶፒያ ወይም የቶማስ ሞር ዩቶፒያ የቶማሶ ካምፓኔላ ዩቶፒያ የጆን ቫለንቲን አንድሬ ዩቶፒያ ክርስቲያኖፖሊስ የሚባለው ማለት ነው የፍራንሲስ ቤከን ዩቶፒያ ምናምን ከሚለው አገላለጽ ጋር አብረው ምን ይጠቀማሉ መሰላችሁ እንደ ተለዋጭ ቃል ማለት ነው የቶማስ ሞር ሚሌኒየም የቶማሶ ካምፓኔላ ሚሌኒየም የፍራንሲስ ቤከን ሚሌኒየም የከሌ ሚሌኒየም እንግዲህ የዩቶፒያ ድርሰቶችን የሚጽፉ ማለት ነው የእከሌ ሚሌኒየም ማለት ለወደፊት ትመጣለች ወይንም ይመጣል ብሎ የሚያስበው ዘመን፣ ያ ዩቶፒያን ቲንከር ያቺ ዘመን ምን ትመስላለች የሚለውም በመጽሐፉ የገለጸበት ለማለት ነው። እንግዲህ የመጽሐፋቸው ሌላኛው ርዕስ ሚሌኒየም ነው ማለት ነው። ስለዚህ እነሱ ሺሁ ዓመት ብለው የሚያስቡት የራሳቸውን ሚሌኒያሪዝም የሚሉት አስተሳሰብ ከዩቶፒያን ቲንኪንግ ጋር ይያያዛል ማለት ነው። ከኢትዮጵያ ጋር ደግሞ እንዴት ነው የሚያያዘው? ይሄ በነ አፄ ልብነ ድንግል በነ አፄ ዘርዓ ያዕቆብ ላስታ ነገስታት የነበረው ክርስቲያናዊ ስርዓት ለወደፊት ተመልሶ የሚነሳው እሱ ነው ብለው ስላመኑ ነው ኢትዮጵያ ላይ ያተኮሩት፣ እንጂ ጠቃሚ የሆኑ ስርዓቶችን ከኢትዮጵያ ብቻ ስለወሰዱ ነው ማለት አይደለም። ግን አተኩረውበታል፣ አስምረውበታል። ለምን? ትንቢቱን ስለሚያውቁ ነው። ገድለ ፊቅጦር የሲኖዳ የሚባሉትን በደንብ ግልጽ አድርገው ከኢትዮጵያም ጋር ጠቅሰው ጭምር አያይዘው በሬኔሳንሳቸው ዘመን በደንብ አድርገው በሮያል ኮርትስ ወይም በቤተመንግስቶቻቸው መንግስቶቻቸው ይወያዩበት እንደነበረ አውሮፓን ያናወጠው የኢትዮጵያ ትንሣኤ ዜና በሚለው ከዚህ ቀደም በሰራውላችሁ ቪዲዮ ላይ ይህም በዝርዝር ጠቅሸዋለሁኝ። እና አንድ ያሳየኝ ነገር እንግዲህ ይሄ ነው ማለት ነው። ለአሜሪካ ምስረታ ጭምር ዘኒ ወርልድ ኦርደር ብለው አዲስ ሀገር አዲስ ስርዓት በዚያኛው የዓለም ክፍል እንመሰርታለን ብለው ማይግሬት አድርገው ወደ አሜሪካ ሄደው ኔቲቭ ኢንዲያኖቹን ገፍተው መሬታቸውን ወስደው አዲስ ሀገር ለመመስረት የተነሱበት ምክንያት ራሱ ለመቅደም ነው። እግዚአብሔርን ለመቅደም ማለት ነው። እንግዲህ አምቢሽናቸው በጣም ይደንቀኛል። እኔ ከእግዚአብሔር ጋር የሚቀዳደሙት ነገር በጣም በቃ ሰው አልመጠናቸውም ማለት ነው። እና ከእሱ ጋር ነው ሩጫ የተያያዙት እሱ ሳይቀድመን እኛ እንቅደመው አይነት ነገር፣ ወይንም የሚንቁት ጥቁር ህዝብ ሳይቀድማቸው እነሱ ለመቅደም የሚያደርጉት ሩጫ ማለት ነው። እና ይሄ በጣም ትልቅ ግሎባል ኢምፓክት ያለው ትንቢት መሆኑን ስረዳ እኛ ነን የተኛ ነው። እኛ ኮማ ውስጥ ነን፣ ብዙ ችግር ስለተደራረበብን ፌንት ሰርተን ኮማ ውስጥ ነው ያለ ነው። ረስተነዋል። እነሱ ግን አልረሱትም። እና አይቀላል ነገር አይደለም ማለት ነው። ከየትም ይሁን ከየትም፣ ትንቢቱ ግን ሀይ ኢምፓክት ያለው ትንቢት ነው ማለት ነው ብዬ በቀላል ማየት አቆምኩ ማለት ነው። ይሄን ቴዎድሮስን ወይም ኢትዮጵያን ትንሣኤ ትንቢት ያሳምነኝ ጀመረ ማለት ነው። ሁለተኛው ምክንያት ደግሞ ልጥቀስላችሁ ይሄኛው አንቺ በግልሽ ምን ያህል ኤክስፕሎር አድርገሻል የተገለጠልሽ ነገር አለ ወይ እግዚአብሔር የነገረሽ ነገር አለ ወይ የሚል ጥያቄ የሚያቀረበልኝ ሰው አለ እና እኔ ምንም በዚያ ደረጃ የተገለጠልኝ ነገር የለም ግን አንዳንድ መገጣጠም በሚመስሉ ነገሮች የሆኑ ነገሮችን እንዳይ እንድመለከት ራሱ መንፈስ ቅዱስ የሚመራኝ የሚመስሉኝ ሁኔታዎች ይከሰታሉ አንዳንድ ጊዜ ምን ገጠመኝ መሰላችሁ ከሆኑ ዓመታት በፊት ነው ቆየት ብሏል ሌሊት ከነቃሁኝ መዝሙረ ዳዊት የማንበብ ልማድ አለኝ እና መዝሙረ ዳዊት ለማንበብ ተነሳውኝ። ከዛ ልጸልይ ከቆምኩ በኋላ የሆነ ነገር ነበር። የዛ ሰሞን እንግዲህ በጣም ድባቴ ውስጥ የከተተኝ ይመስለኛል፣ ወይ የጦርነት ዜና ነው፣ ወይ ደግሞ የመታገት ዜና ነው። ብቻ ከተለመዱት የሰቆቃ ዜናዎች አንዱን ወይም ሁለቱን ወይ ሶስቱን ሰምቻለሁ፣ ያሰሙን እና ውስጤ በጣም ድብት ብሎት ነበረ፣ አዝኜ ነበር እና ዳዊቱን ለመጸለይ ካነሳሁት በኋላ መልሽ የተውኩት እና ዝም ብዬ እንዲሁ ከልቤ በተሰበረ ልብ ልበላችሁ መጸለይ ጀመርኩ። በቃ ዝም ብዬ ለእግዚአብሔር ማውራት ጭንቀቴን ማለት ነው እና ሌሊት ነው። በጣም በትኩረት ነው እንግዲህ ልባችሁ ስብስብ ብሎን የምትጸልዩት ሌሊት ላይ አይደል እና መቼ ነው ግን ፈጣሪ መቼ ነው ድሃው ፍትህ የሚያገኘው መቼ ነው እንደው ሰላም ያለው ነገር የምናገኘው መቼ ነው ወይ ይሄ ኢትዮጵያ ትንሣኤ የሚባለውን ነገር አምጣና አገላግለን ይሄቱ ንጉስ ቴዎድሮስም በለው ንጉስ ከበደን በለው ብቻ አንዱን አምጣልን እና የተሻለ ስርዓት አሳየን መቼ ነው ሰላማችንን የምናገኘው መቼ ነው ጽድቅ የምናየው መቼ ነው የተሻለ ህይወት የምናየው መቼ ነው ፍቅር የምናየው ሰው ለሰው ተሳስቦ አገሪቱ መቼ ነው ከአንተ ጋር ራሱ መገናኘቷን የምናየው ወይ ከአንተ አልሆንም ወይ ከምድራዊው ነገር አልሆንም። ፍትሕ የለም፣ ርትዕ የለም። እና ብቻ በአይምሮ ውስጥ የነበረው በጣም ይሄ የሚገፋው ህዝብ የሚበደለው ህዝብ በተለያየ መንገድ ንብረቱን የሚያጣው በቃ የምልበላችሁ ታውቁታላችሁ። እና በጣም በጭንቀት ያንን ጸሎት ካደረግኩ በኋላ እንግዲህ መዝሙረ ዳዊት ሲጸለይ ቀኑ ሮብ መሆኑን አስታውሳለሁ። እንግዲህ ሮብ ከሆነ መዝሙረ ዳዊት ስትጸልዩ የምትጸልዩ ታውቁታላችሁ ከአንድ ነው የሚጀምረው አይደል? መዝሙር 61 ከዚያ ነው የሚጀምረው። ሰኞ ከአንድ እስከ ነው ማክሰኞ ከ እስከ ነው ሮብ ደግሞ ከ61 እስከ ሰማንያ ነው እና እኔ ግን እጄ የመራኝ መዝሙር ነው የከፈትኩት ቀጥታ ልክ ምንም የሚለውን አላስታወስኩ። ሌላ ጊዜ እኮ አስታውሳሉ። የዛን ቀን ግን አንድ ላይ ነው ቀጥታ የሄድኩት። እና አሁን እየጸለይኩት የነበረውን ነገር መዝሙር አንድ ውስጥ አገኘት እና ግራ ተጋባው ራሱ አሁን ስል የነበረው ነገር አይደለም። እንዲ ይሄ አልኩና በጣም ደነገጥኩኝ። ለአንብብላችሁ መዝሙር ሰባ አንድ አቤቱ ፍርድህን ለንጉሥ ስጠው፣ ጽድቅህንም ለንጉሥ ልጅ ሕዝብህን በጽድቅ ድሆችህንም በፍርድ ይዳኝ ዘንድ። ተራሮችና ኮረብቶች የሕዝብህን ሰላም ይቀበሉ። ለድሆች ሕዝብህ በጽድቅ ፍረድ፣ የድሆችንም ልጆች አድናቸው፣ ትዕቢተኛውንም አዋርደው። ፀሐይ በሚኖርበት ዘመን ሁሉ በጨረቃም ፊት ለልጅ ልጅ ይኖር እንደ ጠል በባዘቱ ላይ በምድርም ላይ እንደሚንጠባጠብ ጠብታ ይወርዳል። በዘመኑም ጽድቅ ይበቅላል፣ ጨረቃም እስኪያልፍ ድረስ ሰላሙ ብዙ ነው። ከባህር እስከ ባህር ድረስ ከወንዝም እስከ ዓለም ዳርቻ ድረስ ይገዛል። በፊቱም ኢትዮጵያ ይሰግዳሉ፣ ጠላቶቹም አፈርን ይልሳሉ። የተርሴስና የደሴቶች ነገስታት ስጦታን ያመጣሉ፣ የሳባና የአረብ ነገስታት እጅ መንሻን ያመጣሉ። የምድር ነገስታት ሁሉ ይሰግዱለታል፣ አህዛብም ሁሉ ይገዙለታል። ድሃውን ከሚቀማው እጅ ረዳት የሌለውንም ምስኪን ያድነዋል። ያድነዋልና ለድሃና ለምስኪን ይራራል፣ የድሆችንም ነፍስ ያድናል። ከአራጣና ከቅሚያ ነፍሳቸውን ያድናታል፣ ስሙም በፊታቸው ክቡር ነው። እርሱም ይኖራል፣ ከአረብም ወርቅን ይሰጡታል፣ ሁልጊዜም ስለ እርሱ ይጸልያሉ፣ ዘወትርም ይመርቁታል። በተራሮች ራስ ላይ ለምድር ሁሉ መጠጊያ ይሆናል፣ ፍሬውም ከሊባኖስ ዛፍ ይልቅ ከፍ ከፍ ይላል። እንደ ምድር ሳር በከተማ ይበቅላል። ስሙ ለዘላለም ቡሩክ ነው፣ ከፀሐይም አስቀድሞ ስሙ ነበረ። የምድር አሕዛብ ሁሉ በእርሱ ይባረካሉ፣ ሕዝቡ ሁሉ ያመሰግኑታል። ብቻውን ታምራትን የሚያደርግ የእስራኤል አምላክ እግዚአብሔር ይመስገን። የምስጋናው ስም ለዓለም እና ለዘላለም ይባረክ፣ ምስጋናው ምድርን ሁሉ ይምላ። ይሁን ይሁን፣ ይላል እና ይሄንን መዝሙር በማነብበት ጊዜ እንዳልኳችሁ ደነገጥኩኝ። ስለ ፍትህ፣ ስለ ሰላም፣ ስለ ንጉስ መምጣት ስለምን ምን እያሰብኩና እየተጨነቁ በጸለይኩበት ሰዓት ስለሆነ ይሄን ያየሁት እንዳልኳችሁም ደግሞ ከሰባ አንድ አይደለም የሮብ ጸሎት የሚጀምረው ወደዛ የመራኝ ነገር አለ ማለት ነው እና እቺን በልቤ ያስኩኝና ለማንኛውም ጸሎቱን አድርሼ ጨርሼ ከዚያ በኋላ መዝሙር ሰባ አንድ ከኢትዮጵያ ትንሣኤ ትንቢት ጋር ይገናኛል እንዴ? እኔም የማውቀው መዝሙር ሰባ አንድ ቅዱስ ዳዊት ለልጁ ለሶሎሞን በትንቢት መልክ የተናገረው ነው። ከዛ ደግሞ ዋናው ትንቢትነቱ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ነው። ከዚያ ውጭ እንግዲህ ያው ለእስራኤል ነገስታት ለደጋጎቹ ለነሕዝቅያስም ጭምር እንግዲህ ያው ሌየርስ ኦፍ ሚኒንግ አለው አይደለም? ለአንዱ የተነገረው ትንቢት በዘመኑ ለዛ ንጉስ ይሆንና በፍጻሜው ግን ለክርስቶስ ቢሆንባቸው ብዙ ትንቢቶች እንዳሉ እናውቃለን። ያ መሆኑን ነው የማውቀው ከዚያ በኋላ ስለ አንድ የኢትዮጵያ ንጉስ የሚያመለክት ነገር አለው እንደ ይሄ ነገር ብዬ ተገረምኩና፣ መልስ ሲሆን እንደ የተሰጠኝ አልኩ። ከዛ ኢንቨስቲጌት ማድረግ ጀመርኩ የዛ ሰሞን ማለት ነው። ቆይ ቆይ ቆይ ከኢትዮጵያ ትንሳኤ ጋር የሚገናኝ ከሆነ መዝሙር ሰባ አንድ በተለየ ሁኔታ በአውሮፓ ሬኔሳንስ ጊዜ ተጠንታ መሆን አለበት ብዬ ገመትኩና ጎግል አደረኩኝ። አንድ ማውቀው ላይብራሪ ለ ኦንላይን ላይብራሪ ፍሪ አክሰስ ያለው የእንግሊዝ ዩኒቨርሲቲዎች ዲዘርቴሽኖች የሚከማቹበት ነው፣ ጥናታዊ ጽሁፎች እና እዛም ውስጥ ገብቼ የፈላለኩ እና ኦፍኮርስ መዝሙር 71 ትኩረት ተደርጎበት ይጠና የነበረ ከሮያል ሳልምስ ወይንም የነገስታት ጸሎቶች ተብለው ከሚጠሩ ከሌሎች የመዝሙረ ዳዊት ክፍሎች ጋር አብሮ ትኩረት ተደርጎበት በሬኔሳንስ ጊዜ ይጠና የነበረ መዝሙር ነው እና ተገረምኩ በጣም። ሮያል ሳልምስ የሚባሉት እነማን ናቸው ብዬም አየው የተወሰኑ የተመረጡ አሉ። የእኛውን ልንገራችሁ። በእኛ ነገስታት ሲቀቡ ጥንት ለምሳሌ በአቡነ ተክለ ሃይማኖት ገር ላይ ታገኙታላችሁ። ቅዱስ ሚካኤል አፄ ይኩኖ አምላክን ለመቀባት ቅባ መንግስት እንዲያፈሉ ለአቡነ ተክለ ሃይማኖት ጸሎት እንዲያደርጉ የሚከተሉትን ሰጥቷቸዋል። መዝሙር 2 3 4 19 20። እንግዲህ ከግዕዝ ወደ አማርኛ የተተረጎመውን መሰረት አድርጌ ነው የምገልጽላችሁ። 34 43 44 50 67 69 70 71 84 85 88 ዘጠና ስምንት መቶ አንድ እና 144 እንግዲህ 71 ከዚህ ውስጥ አብረዋል ማለት ነው። ከመዝሙረ ዳዊት ውስጥ እነዚህን መዝሙሮች እንዲጸልዩ ከዛ ጸሎተ ሐናን ጸሎተ እግዝትነ ማርያምን ጸሎተ ዘካርያስን አምስቱ መሀሌን ውዳሴ ማርያምና አንቀጸ ብርሃንን እነዚህን ደግመው ቅባ መንግስቱን ካዘጋጁ በኋላ አፄ ኩኑ አምላክን እንዲቀቡ ከዚያ ደግሞ ከአፄ ኩኑ አምላክ በኋላ ከ300 ዓመት በኋላ አፄ ዘራ ያቆብ ከሱ የተረፈውን ይቀባል ብሎ ነገራቸው ቅዱስ ሚካኤል ከሆኑ ጊዜያት በኋላ ደግሞ ሁለት የሚነሱ ቅዱሳን ይቀቡትና በኢትዮጵያ ላይ ይነግሳሉ የሚል አይነት ትንቢት ለአቡነ ተክለ ሃይማኖት ነገራቸው ማለት ነው። ከሱ የተረፈውን ደግሞ እነሱ እንደሚቀቡትና እንግዲህ ይመጣል የተባለው ጳጳስና ንጉሥ ሊሆን ይችላል አይዶ ነው። ይህንን አስታወስኩኝ። አውሮፓውያኑ እነዚህን ሊስቶች አጥንተዋቸዋል እና የነሱ ሮያል ሳልምስ ብለው የሚጠሯቸው የነገስታት መዝሙሮች ብለው የሚጠሯቸው ሊስታቸው ከዚሁ ጋር ይቀራረባል። እነሱ የተወሰኑ የሚጨምራሉ፣ ከዚ ውስጥ ደግሞ የተወሰኑትን ይቀንሳሉ። አብዛኛው ግን ኦቨርላፕ ያደርጋል እና በሬኔሳንስ ጊዜ ይሄ በጣም ተጠንቷል። ከዚያም በተጨማሪ ደግሞ ልክ የህትመት ማሽን እንደተፈለሰፈ መጀመሪያ ከታተሙት መጽሐፍት ውስጥ የግዕዙ መዝሙረ ዳዊት ነው፣ በአውሮፓ ከታተሙት መጽሐፍት ውስጥ እና ትኩረት ተደርጎበት መዝሙረ ዳዊት ይጠና ነበር። ለምን ይመጣል የተባለው ሚሌኒየም ወይንም ዩቶፒያ ከኢትዮጵያ ጋር እንደሚያያዝ ስለሚያውቁ፣ ከሚነሳ ንጉስም ጋር እንደሚያያዝ ስለሚያውቁ ለዛ ነው ትኩረት ሰጥተው የሚያጠኑት። እና ይሄ ኢትወዘን አይ ኦፕነር ፎር ሚ ያን ሰሞን በጣም ነበር ሮያል ሳልምስ የሚባሉትን ከነሱም ከኛም አንድምታ አንጻር በጣም አየው የነበረው እና ስለ ፍትህ፣ ስለ እርትህ፣ ስለ ሀገር ትንሣኤ ነው በጥቅሉ የሚያወራው ማለት ነው። ከዛ የተወሰነ ጊዜ ደግሞ ቆየና እንደውም አንድ ነገር ደግሞ ተጨመረልኝ። አባ ተስፋ ስላሴ ሞገስ ስለ መዝሙር 71 ያሉት ነገር አለ፣ በመጽሐፋቸው ውስጥ በ204 የታተመው ሃይማኖት ፖለቲካ ነው ፖለቲካም ሃይማኖት ነው የሚለው መጽሐፋቸው። በዚያ ውስጥ ገጽ 147 ላይ ይሄ መዝሙር ለየት ያለ መዝሙር መሆኑንና ስለ ኢትዮጵያ የሚያመለክት መሆኑን የገለጹበት ክፍል አለ። ምን ብለዋል መሰላችሁ? በመዝሙር 71 ከቁጥር 8 እስከ 12 ላይ ያለውን ይመልከቱ ይላሉ። እናንተ እንደምታስቡትም አይደለም ነው የሚሉት። እንደውም ስለ ኢትዮጵያ በጣም ዳይሬክት ሬፈረንስ አለው። የታተመው ትንሽ ዲስቶርትድ ሆኗል፣ ተበላሽቷል። የጥንቱ የሚለውን ግን ልንገራችሁ ነው የሚሉት። የኢትዮጵያውያን አምላክ ያው እግዚአብሔር ከባህር እስከ ባህር ድረስ ከወንዝም እስከ ወንዝ ድረስ የዓለም ድንበርና ዳርቻን ይገዛል። በፊቱም ኢትዮጵያውያን ዘወትር እስከ ዓለም ፍጻሜ ለአምላካቸው ይሰግዳሉ። የተርሴስና የደሴቶች ለኢትዮጵያ ነገስታት እጅ መንሻ ስጦታ መባ ያቀርባሉ የሳባ ኢትዮጵያና የአረብ ነገስታት ሁሉ እጅ መንሻን ያመጣሉ። የምድር ነገስታት ሁሉ ይሰግዱለታል፣ አህዛብን በሙሉ ይገዙለታል። ለኢትዮጵያው ንጉስ እንደዛ ነው የሚለው ነው የሚሉት እሳቸው። ይህ ኃይለ ቃል እና አነጋገር ከጥንቱ የእናት ኢትዮጵያ መዝሙረ ዳዊት ያለ ነው። እናንተ ደግሞ በተሰጠው ትርጓሜ ካልተስማማችሁ፣ መዝሙሩና ቁጥሩ ከላይ ተገልጾላችኋልና በምታውቁት በአዲሱ ትርጉም መጠቀም የምትችሉ መሆኑን በታላቅ አክብሮትና ትትና አሳስባለሁ። ካመናችሁኝ ያመናችሁኝ ካላመናችሁኝ የሚመስላችሁን ቨርዥን አንብቡ ማለታቸው ነው። እንግዲህ እና ስለ ክርስቶስ የተነገረ ትንቢት ነው፣ ስለ ሶሎሞን የተነገረ ትንቢት ነው። የኢትዮጵያ መንግስት የዳዊት ዙፋን፣ የሶሎሞን ዙፋን ይባል እንደነበረ እናውቃለን። እስከ አፄ ኃይለስላሴ ድረስ የነበረው የክርስቲያናዊ ስርዓተ መንግስት ማለት ነው። ኢየሱስ ክርስቶስ ደግሞ ንጉሳችን ነው ተብሎ በሰንደቅ ዓላማው ላይ ሳይቀር አንበሳ ተመስሎ ንጉሳችን የኢትዮጵያው ንጉስ የተባለው እንግዲህ ኢየሱስ ክርስቶስ እንደሆነ ከሱም በተጨማሪ ደግሞ ኢየሱስ ክርስቶስን አምላካችን፣ ገዢያችን፣ ንጉሰ ነገስታችን ብለው የተቀበሉትና የእሱ እንደራሴ ተብለው የሚቀቡት አፄዎች በሙሉ ሪፈርድ የሚሆኑበት መዝሙር እንደሆነ መረዳት እንችላለን ማለት ነው። እንግዲህ አንዳንዶቹ በጣም በተሻለ ሁኔታ ይሄንን ሪፕሬዘንት ያደርጋሉ፣ አንዳንዶቹ ደግሞ ከእነሱ ባነሰ የምግባር ደረጃ የሚገኙ ሊሆኑ ይችላሉ። ዞሮ ዞሮ ፕሬስተር ጃንን ነው የሚያመለክተው ማለት ነው በአንድም በሌላ እና የሳቸው ምስክርነት አሳምኖኛል የጥንቱ የኢትዮጵያ መዝሙረ ዳዊት እንደዛ ሊል እንደሚችል ውስጤን አሳምኖኛል እናም የተሰጠኝ መልስ ይሄ ነው ማለት ነው በዚያን ወቅት እንግዲህ ስለ ፍትህ ስለ ርትህ በተጨነቁ ጊዜ ድሃውን መቼ ነው ማነው የሚታደገው መቼ ነው አምላካችን የምትደርስልን መቼ ነው የተሻለ ዘመን የምታሳየን እያልኩ በጣም ተጨንቄ በጸለይኩበት ሰዓት ወደዚህ ጸሎት የመራኝ መልሱ እዚህ ውስጥ ስላለ ነው ማለት ነው ሰሎሞን ስለሚወለድ ያንን ትንቢት አይደለም እየነገረኛለሁ መቼም አይደል እግዚአብሔር ወይም ክርስቶስ ይወለዳል የሚለውን ትንቢት አይደለም እየነገረኛለሁ አንድ የሚመጣ የኢትዮጵያ ንጉስ አለ የሚለውን ነው እየነገረኝ ያለው። እና እንደዚህ አይነት ብዙ ገጠመኞች አሉኝ። በአንድም በሌላ መልክ በዚህም ማዙሮ በዚያም ማዙሮ የሚያሳየኝ ነገር ሁልጊዜም በሪሰርችም ሊሄድበት በጸሎትም ሊሄድበት ከሰዎች ጋር በመነጋገርም ሊሄድበት ወደዚሁ ነጥብ ነው እየመላለሰ የሚያመጣኝና ይሄ ነው እንግዲህ ለእኔ ተስፋ የሚሰጠኝና የሚያሳምነኝ። ነገር ግን መቶ በመቶ እርግጠኛ ሆኖ በኢትዮጵያ ላይ ይሄ ይሆናል፣ በአለም ላይ ይሆናል ማለት የሚችል ማንም የለም መቼ ይሆናል ስለሚለውም ማንም የሚያውቅ የለም መቼ እንደሚሆንም ደግሞ ማወቅ አይጠበቅብንም በነገራችን ላይ እንደሚሆን ካወቅን ብቻ በቂያችን ነው እኔ ደረስኩበት አልደረስኩበት የሚለው አያስጨንቀኝም በነገራችን ላይ ተስፋው ብቻ ደስ ይለኛል ማለት ለምሳሌ ነቢያት አሁን የክርስቶስን መወለድ ተስፋውን ብቻ እኮ ነው ሃይማኖት አድርገው ይኖሩት በአንተ ዘመን ደርሼበት ስትወለድ ካላየውህማ ምኑን አመለክኩ ምናምን አላሉም እኮ ያ ብቻ በቃ ክርስቶስ ተወልዶ ዲያብሎስን ድል እንደሚያደርግ ለዓለም ሌላ ተስፋ እንደሚሰጣት መንግስተ ሰማያት ለሰዎች ክፍት እንደምትሆን ገነት እንደምትከፈት ያንን በማወቃቸው ብቻ አርቀው በተስፋ አይተውት በዚያ ረክተው አርፈዋል። ኢትዮጵያም ትንሳኤ እንዳላት እውነቷ እንደሚገለጥ አሁንም የሚያላግጡባት በኋላ እንደሚያፍሩ ለእኔ ካወቅኩኝ ምን እፈልጋለሁ? ልጆቼ እዩት፣ የልጅ ልጆች እዩት፣ ወይም የልጅ ልጅ ልጅ ልጅ ልጆች የድረሱበት ብቻ ያ ዘመን እንደሚመጣ ካወቅኩኝ አለቀ። እኔ በሰላም መተኛ ትችላለሁ። ዛሬ በሰላም መሰናበት ትችላለሁ ከዚህ ምድርም ማለት ነው እና ተስፋ ብቻውን ትልቅ ምግብ ነው። አንተ ብቻህን በተስፋ አሳድረኸኛል ያለው ቅዱስ ስራዊት እኮ ክርስቶስ። አሁን እንደማያድ ነው ያውቃል፣ ግን ተስፋ እንዳለው ያውቃል። ከሲኦል ታወጣኛለ፣ ሲኦል ብገባም ከሲኦል ታወጣኛለ፣ ብሞትም በገሃነም በቀጥልም ለተወሰኑ ዘመናት መጨረሻ ላይ ግን ያንተ ነኝ እና በዚያ ደስ ብሎኝ ይኖራለሁ የሚለውን ነገር ነው የተናገረው። ስለዚህ በዚያ ተስፋ መኖር እንችላለን። እንደርስበታለን አንደርስበትም አያስጨንቃችሁ። ግን ይሆናል የሚል እምነት አለኝ። መጽሐፍ ቅዱሱም፣ አካዳሚክሱም፣ ሳይንሱም፣ ንግርቱም፣ ሚቶሎጂውም፣ ተረት ተረቱም፣ ሃይማኖቱም ተረት ተረት እያላችሁ የኢትዮጵያን ታሪክ የምታሾፉበትም አላችሁ። ላወቀበት ተረትም ሀብት ነው ተረት ተረቱም። ሁሉም ነገር የሚጠቁመው ወደዚያ ነውእና ይህንን ነው የማምንበት። ሶስተኛ ምክንያቱን ግን ለእናንተ ነው የማስቀምጥላችሁ። የኢትዮጵያ ትንሳኤ ምልክት ወይም ደግሞ ወደዚያ አቅጣጫ ጠቋሚ የሆኑ አንዳንድ ለእኔ የሚገርሙኝ ነገሮች አሉ። ምዕራባውያንን በተለይ የአሜሪካና የአውሮፓ እስፔሻሊ አሜሪካ ላይ አተኩራችሁ እስኪ የጋብቻ ሁኔታቸውን እዩት። ምን ታዘባችሁ? ብዙ ትርምስ እንዳለ ታውቃላችሁ መቼም ና? በፌሚኒዝም በምናም በምናም ዙሪያ ፍቺ ይበስጧል። እኔ ስለ ግብረሰዶ ወይም ስለሌላ ልቅ ስለሆነው ነገር አይደለም እያወራ ያለሁት መሰረታዊ በሰላም በጋብቻ ብቻ ለመኖር ስለቸገራቸው ወደ ምን አይነት መፍትሄዎች ነው እየሄዱ ያለው? እስኪ ስለዚህ ጉዳይ ሪሰርች ያደረጋችሁ ሰዎች ካላችሁ አስተያየት መስጫው ላይ ጻፉልኝ። ምን አያችሁ? ምን ታዘባችሁ? እኔ የኢትዮጵያን ትንሳኤ ትንቢት የሚመስል አቅጣጫ ጠቋሚ ነገር አይቼበታለሁ። ለወደፊት ሳይወዱ በግድ የሚቀበሏቸው እውነቶች እንደሚኖሩ ማለት ነው። እንግዲህ አሁን እየተቸገሩበት ያለው ነገር ወደዛ እንደሚመራቸው ለወደፊት የሚያሳየኝ ነገር አለ አቅጣጫ ማለት ነው። እናንተ ምን ታዝባችኋል? በትዳር ጸንቶ ለመኖር ከመቸገር የተነሳ እየሄዱባቸው ያሉ አማራጭ መንገዶች ብለው ስለሚያስቧቸው ነገሮች ምን የታዘባችሁት ነገር አለ? እኔ ቀድሜ ከማውራቴ በፊት በሌላ ጊዜ እመለስበታለሁ። ለዛሬ ግን እዚህ ላይ ላብቃ። እስከ ሳምንት ድረስ መልካም ሳምንት ይሆንላችሁ። ቸሪክ ጠመን ላይክ ሼር ሰብስክራይብ ማድረግ አትርሱ። ሌሎችንም ጋብዙ ይህንን ቪዲዮ እንዲመለከቱ ይህን ቻናል እንዲከታተሉ። መልካም ሳምንት ይሆንላችሁ።